በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሳምነን በተባረከ ወርኃ ኅዳር 17 ቀን የሚጸለይ የኖድ ኮሊ ቀዲያቆናት ቀዳመ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር የሚናገር መጽሐፈ ገድሉን እንጀምራለን። ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ በእኔና በሁሉ ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። መንፈስ ቅዱስንና ጥበብን ተመልቶ በአምላኩ ለእግዚአብሔር ዘንድ የከበረ የተቀደሰች አማላጅነቱ ስለ ሰዎች የሚራራ ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱን በፈጸመ ጊዜ ለሁለት የተከፈሉት የበሬው አካላት አንዱ ከሌላው ጋር ተጋጠሙ። ቅዱስ እስጢፋኖስም የበሬውን ቀንዶች በእጁ ይዞ በጌታዬና በመድኃኒቴ የኢየሱስ ክርስቶስ ኃይል አሁን ተነስ ሲል ተናገረ። ሊቀ ዲያቆናት፣ ቀዳሚ ሰማዕት ንዑድ ክቡር ቅዱስ ስጢፋኖስ ተናግሮ እንደጨረሰ በሬው ተነስቶ ቁሞ ሦስት ጊዜ ጮኸ። ያለምንም ጉዳትም ወዲያና ወዲህ ይመላለስ ጀመር። ያለምንም ጉዳት ድኗልና ወዲያና ወዲህ ይመላለስ ጀመረ። በዚያ የተሰበሰቡት ሁሉ ይህንን አይተው ቀዳሚ ሰማዕት ቅዱስ እስጢፋኖስ በስሙ ከሚሰብክለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም አሉ። ያ ሰይጣን ያደረበት አመፀኛ መሰሪም ይህን ድንቅ ታመርስ እንኳ አይቶ ከክፉ ሥራው አልተመለሰም። የጥንቆላ ስራውን ይፈጽም ዘንድ የሃያ ዛፍና፣ የተጠራቀሙ ስሮችን የአሳማ ጸጉርንም ሰብስቦ በወንበሩ ተቀምጦ በአየር የሚበሩ የአጋንንትን ስም ይጠራ ጀመረ። ከወንበሩ ጋራም ከደመናት በላይ ወጣ። ወደ እርሱ የሚመለከቱት ሁሉ ወደ ሰማይ እንዳረገ መስሏቸው ተጠራጠሩ። ሌሎችም ያደረገውን ተመልክተው አደነቁ። እውነተኛ ሁነተኛይቱ እምነታቸውን ዘነጉ። እግዚአብሔር ወዳጅ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ግን በፍቅረ መንፈስ ቅዱስ ተሞልቶ በዚያ ያለተሰበሰቡት ሕዝብ አድናቆታቸው ይብዛ አትጠራጠሩ። አስቀድሞ የታመናችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ በማመን ጽኑ ኖ የእግዚአብሔር ታላቅ የማዳን ሥራ ሲገለጥ አሁንታ ያላችሁና አላቸው። በቃለ እግዚአብሔር የሕዝቡን ልቦና አጽናንቶ እጆቹንም ወደ ሰማይ ዘርግቶ አቤቱ መድኃኒታችን ጌታየና አምላኬ ኢየሱስ ክርስቶስ ወይ እኔ የአገልጋይ ልጅ አገልጋይ አንተም እጹም የባይር ቸራ አምላክ ነህና በአንተ የታመኑትም ሁሉ ቸላትልምና በላያችን የሰይጣን ኃይል ተበረታቶ በአንተ የታመኑትን እንዳጣፋቸው አሰልፋት ስጠን። እኔም አገልጋዬ አገልጋይ በእኒህ ሕዝብ ፊት ኃይልንና ብርታትን ስጠኝ። በሕዝብና በመናብርት፣ በስልጣናትና በመኳንን፣ በአጋስትና በኃይላት ሁሉ ላይ እስከ ዘላለሙ መንግስትና ስልጣን ያንተነውና የሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ጸሎትና ቅዱስ በረከቱ ከሁላቸው ሕዝበ ክርስቲያን ከኔና ከሁሉም ጋር ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ጸሎትና በረከቱ ዘወትር በየጊዜውና በየሰዓቱ ከቅዱስ እስጢፋኖስ ወዳጆች ከሆኑ ሕዝበ ክርስቲያን ጋር ከኔም ጋር ይሁንና ስለዚህ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቅዱሳን አባቶቻችን አዋርያትን ተጋሎ የሚናገር መጽሐፍ ጸጋ እግዚአብሔርን በኃይል ተመልቶ በዙም መሃል ታላቅ ድንቅ ነገርን እንዳደረገ ተናገረለት። ንዑድ ክቡር ቀዳሚ ሰማዕት ገባሬ ተአምር የቀዲያቆናት ቅዱስ እስጢፋኖስ አይዛቦ ወገኖች በሆነ አንድ በከሃዲ በሰራዊቱ ላይ ያደረገው ተአምር ነው። አምላካቸው ልዑል እግዚአብሔርን ፈርተው የንኡድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነትን የሚማጸኑ ክርስቲያን ሕዝብ በሚኖርባት በአንዲት ምድረ ጠንበላ በተባለች አውራጃ በንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ስሜት አድነጸች አንዲት ቅድስት ቤተ ክርስቲያን እንደነበረች ተነገረ። ግራኝ የተባለ አይዛባዊ አመፀኛ በመነሳቱም በያውራጆና በየመንደሩ ሁሉ ግድያና ሁከት የጭንቅ ፍጆትም ነው ሆነ። ብዙዎች ኢትዮጵያውያን ክርስቲያኖችም ተገደሉ። ግማሾቹም ስለ ቅድስት ሃይማኖታቸው ብለው ከመንደራቸው ወጥተው ወደ ተራሮችና ዋሻዎች ተሰደዱ። ያን ጊዜም የአገራኝ የተባለ እርጉም ከሃዲ ቀደመች ሃይማኖቱን ያልካደ ክርስቲያን ሁሉ ትእዛዜን ስለተቃወመ ተቃወመ በሕይወት እንዳይኖር በሰይፍ ይገደል፣ ቤቱም ተዘርፎ ሀብቱ ይወረስ ብሎ አወጀ አዋጅ አስነገረ። በክርስቶስ የሚያምኑትን ክርስቲያንም ሁሉ ሰራዊቱ ይገደሉ ዘንድ አዘዘ። በረከሰች ትዛዙም ሰራዊቱ በመንገድም ቢሆን በቤትም ውስጥ ቢሆን ያገኟቸውን በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የሚታመኑ ክርስቲያን ሁሉ ይገደሉ ዘንድ ጀመሩ። በሰይፍ ይገደሏቸው አሉ፣ በእሳት አቃጥለው ይገደሏቸው አሉ፣ በመጋዝ እየሰነጠቁ ይገደሏቸው አሉ ወደ ጥልቅ ጉድጓድ ወሮሮ የገደሏቸው ብዙዎች በክርስቶስ የታመኑ ክርስቲያንም አሉ። ስለዚህም የዚች ጠንበለ የተባለች ቅድስት ሀገር አውራጃ ሰዎች የግራኝ የተባለ እርጉም ከሃዲ እነሱን ሊገድል አገራቸውንም ሊያጠፋ ወደ የአውራጃቸው መጥቷልና ንዑድ ክቡር ቀዳሚ ሰማዕት ቅዱስ እጢፋኖስ ይማጸኑት ጀመር። ከዚህ ግራኝ የተባለ እርጉም ከሃዲ ወታደሮች አንዱም ለመሸመቅ ጓደኞችን አስከትሎ ማንም ሳያየው ወደ አንዲት ዋሻ ገብቶ በተሸሸገ ጊዜ የዋሻው ክምር በላዩ ተደርምሶ በውስጡ ቀበረው። ግራኝ የተባለ እርጉም ከሃዲም እሳት ይዞ በዚያ ጠንበላ አውራጃ የምትገኘውን የኖር ክቡር ቀዳሚ ሰመት ቅዱስ በእሳት ቤተ ቤተክርስቲያን ሊያቃጥል ቀረበ። ኖር ክቡር ቀዳሚ ሰማይት ቅዱስ ስጢፋኖስ ይችን ቅዱስ ማደሬውን በአማላጅነቱ ይጠብቃታልና ሊያቃጥላት ግን አልቻለም። ይልቁንም በቅዱስ እጢፋኖስ ትእዛዝ በቤተ ክርስቲያኑ ጠፈር ላይ የነበሩ ንቦች ተነስተው ከነ ሰራዊቱ እስከ ሩቅ አውራጃ ድንበር ድረስ አሳደዱት። ይህ ግራኝ የተባለ እርጉም ከሃዲም ከነሰራዊቱ በፍርሃትና በመንቀጥቀጥ ተመልቶ ሸሸ። የዚህ ቅድስት ሀገር ሰዎችም በንዑድ ክቡር ቀዳሚ ሰማዕት ቅዱስ ስጢፋኖስ አማላጅነት ከኒ ጠላቶቻቸው ከሀዲ ግራኝና በሰራዊቱም እጅ አዳናቸው። አምላካቸው እግዚአብሔርን አመሰገኑ። ወንጌለ መንግሥቱን ይሰብኩ ዘንድ በጌታችን ኢየሱስ ክርስቶስ የታዘዙ፣ ስለ እነርሱም ነቢይ ዳዊት ቃላቸው ያልተሰማበት የለም። በሀገሩ ሁሉ ነገረ ስብከታቸው ተሰማ ስብከታቸውም እስከ ምድር ዳርቻ ደርሷል፣ ብሎ ስለተናገረላቸው ተናገረላቸው ቅዱሳን አባቶቻችን አዋርያት ተጋድሎ የሚናገር መጽሐፍ አስቀድሞ እንደመሰከረ ጸጋ እግዚአብሔርን በኃይል ተመልቶ መሃል ታላቅ በህዝቡ መሃል ታላቅ ድንቅ ነገርን የሚያደርግ የንዑድ ክቡር ቀዳሚ ሰማዕት የቀዳያ ቆናት ቅዱስ እስጢፋኖስ አማላጅናቱ አማላጅነቱ ሁላችን ህዝበ ክርስቲያንን ከክፉሉ ይጠብቀን። ታላቂቱና ቅድስት በረከቱ በአማላጅነቱ ኃይል የምታመን እኔን ከምቀኛ ጠላት ኃይል ሰውረኝ። ዛሬም ዘወትርም ለዘላለሙ አሚን